ገብር ሀካይ ማለት ምን ማለት ነው? ገብር ሀካይ ስንል ሰነፍ ባሪያ ማለት ነው፣ ሰነፍ ሰው ማለት ነው። ስንፍናን እናወግዛለን። አንዳንዶች ግልጽ ያልሆነላቸው ሰዎች ግን ሰነፍን ስናወግዝ እንዲሁ ዝም ብለን ደሃን በጅምላ እናወግዝ የሚመስላቸው ሰዎች አሉ። አይደለም፣ አይደለም። ሰርቶ ደሃ በነገራችን ላይ ሶስት አይነት ድህነት ነው ያለው። ሶስት አይነት ድህነት ምን ማለት ነው? በዚህ ዓለም ላይ ሰዎች ድህነታቸው ሶስት ሰዎች ነው የሚፈጥሩት አንዳንዶቹ ድህነትን ወደው ፈቅደው ድሃ የሚሆኑ አሉ። ይሄ ፈቃድ ድህነት ነው። ለምሳሌ እኔ ገንዘብ አልፈልግም ካልኩ ልታስገድዱኝ አትችሉም። ሀብታም ሁሉ ብሎ ማስገደድ አይቻልም። ለምን እኔ የምፈልገው ድሃ መሆን ነው። ለዛውም ግን ትዳር ከሌለኝ ነው። ትዳር ካለኝ ግን እገደዳለሁ። በደንብ ያሉ ሰው ሰነ ከመሆኑ የሚመጣ ኃጢያትነትን ነው እንጂ የምንቃወመው በድህነትን ወድጄ ፈቅጄ ከሆነ ብታስገድብኝ አትልም። ልብስ ራሱ አንዲት ልብስ ነው ለብሼ የምኖረው ካልኩኝ ሊያስገድደኝ ይችላል፣ አይኖርም። ማንም ሊያስገድ አይችልም። ድህነት ወደ ፈቅደ የምትቀበለው የምናኔ ሕይወት አለ። ይህን ያዙ። አንድ ወደድህ ማለት ነው፣ ድህነቱ አይጎዳኝም፣ እንዲያውም እጠቀማለሁ ብለህ አምነህ ከተቀበልክ በቤተክርስቲያን ድህነት ሌላ ሀብት ነው። ለምሳሌ በምናኔ ሕይወት የሚኖሩ በድህነት ነው የሚታወቁት። ገዳም ሰርቶ ሊያድግ ይችላል እንጂ ግለሰብ ሰርቶ መነኩሴ ሆኖ ማደግ አይችልም። ይሄ ክልክል ነው። እኔ ይሄ መጀመሪያ አንዱ ድህነት ነው እምንወደው የምንቀበለው ሰዎች ወደን የምንቀበለው ድህነት አንቃወምም። ይህ ማለት ጽድቅ ነው ራሱ ነው ራሱ። ይሄ ጽድቅ ነው። ይሄ በራሱ ሀብት ነው ነው፣ እንዲያውም የማይቀማ ሀብት ነው። ይሄ ሁለተኛ ድህነት እንዴት ይመጣል ከተባለ ወደ ፈቅደ ከምትቀበለው ድህነት ውጪ ደግሞ ሰው እየለፋ እየደከመ እየሰራ ከሚያገኘው ይልቅ አለማግኘቱ ለሱ የተሻለ ሆኖ ሲያገኝ እግዚአብሔር የሚሰጠው ድህነት ደግሞ አለ። ቢያገኝ እንደሚጎዳ እግዚአብሔር ባወቀው ማለት ነው። እየለመነም ሊሆን ይችላል። እባክህ ጌታዬ፣ ሀብት ስጠኝ እንዲህ እኮ አደርጋለሁ እንዲህ እኮ አደርጋለሁ ብሎ ቢለምን እንኳን የማይሰጥ ሀብት ሊኖር ይችላል። ለምንድነው የማይሰጥ ካላችሁ፣ ግን በብዙ ምክንያቶች፣ አንዳንድ ጊዜ በተሳሳተ ጊዜ ስለምን ጠየቅ፣ አንዳንድ ጊዜ ለተሳሳተ አላማ ስለምን ጠየቅ አንዳንድ ጊዜ ብንይዘው ከሱ እንደምንርቅ ስለሚታወቅ ለኛ የማይጠቅም ሁኖ እስከተገኘ ድረስ ሀብትን ላይሰጥ ይችላል። የያዝነው ላይበረክት ሁሉ ይችላል። ይሄ እየለፋ እየወጣ እየወረድ ነገር ግን ድህነት ውስጥ ልትኖር ትችላለህ። ይሄኛው አንተ ያልከው ይሁን ብለ የምትቀበለው ሳታማርር እግዚአብሔር ለምንድን ነው እንዲያደረገ የገሌ እንዲህ ከኔ በኋላ ተነስቶ እዚህ ደረሰ እኔ ግን ድሆኜ ብለ እግዚአብሔር ጋር ሳትጣላ ያገኘውን በማግኘት አመስግነህ በጥቂቱም ቢሆን ተደስተ ቤተሰብ መርተህ ሃይማኖት ጠብቀ መኖር ነው። ይ ለፍተህም አታገኘኸውን የምናወግዘው ድህነት አያጸድቅም የምንለው ድህነት ግን አያጸድቅም የምንለው ድህነት ሰውየው መስራት እየቻለ ማደግ እየቻለ መንቀሳቀስ እየቻለ በስንፍና ምክንያት ሀያ አራት ሰዓት እየተኛ ግን ትዳር አለኝ እያለ ልጅ እየወለደ የልጆቹ ፍላጎትን ሳያሟላ ፍላጎትን ሳያሟላ ሲባል ገደብ የለሽ ፍላጎት እንዲኖሯቸው አይደለም። መለየት ያስፈልጋል። ታዲያ ትምህርት ቤት ይማራሉ፣ ደብተር ያስፈልጋቸዋል፣ አስቡ፣ ልብስ ያስፈልጋቸዋል፣ ምግብ ያስፈልጋቸዋል፣ መጠለያ ያስፈልጋቸዋል። ይህንን የሚያሟላበትን ጊዜና እድሜ በከንቱ እያሳለፈ እየጠጣ እየሰከረ ያገኘውን በሙሉ ዝም ብሎ እያጠፋ እያወደመ ሀብታም መሆን እየቻለ ግን በድህነት ውስጥ የሚማቀር ይሄ ኃጢአተኛ ኃጢያተኛ ነው። በጊዜ ይጠየቃል። ሀብታም ሊሆን የሚገባውን ጊዜ ሳይቀር ሳይሆን በመቅረፍ ሳይቀር ይጠየቃል። ለምን እያወቀ ነው የሚያጠፋው? ይህ ሰው ሰነት ስለሆነ ነው የሚያጠፋው። ይህንን ነው እኛ እያወከዝን ያለ ነው። አንዳንዶች ያልገባቸው ባለትዳርዳ አይጸድቁም ማያልክ ተብሎ በአየር ላይ በጣም ብዙ ነገር ሰምታችኋል። አር አንዳንዶች ለምን አልክ የሚል በጣም ሲያመላለስ ሰምቻለሁ። ለምንድን ነው አውዱን ሳንረዳ ነቃፊ ብቻ የምንሆነው? እኛ የምናስተምረው በኢኮኖሚ አቅም ኦርቶዶክሳዊን ማደግ አለባቸው ነው። ኦርቶዶክሳዊው በአቅም አደገ፣ ከዛ ደግሞ አስራትን አወጣ ማለት ነገ ቤተክርስቲያን አትለምንም ማለት ነው። በሌላ አነጋገር እኛ አስራት ስለማናወጣ ቤተክርስቲያን ለማኝ ትሆናለች። ቄስን ያህል ሙዳይ ምጽዋት ይዞ መናኸሪያ ለመናኸሪያ ሲንከራተት አታዩ። ይህ ልክ ነው እሺ? በያው ደምረቱ ታወት ወጥቶ ገንዘብ ጣልጣል ላርጉ ብሎ መለመን ልክ ነው። ታዲያ ጨረታ ብለን በተለያየ ዝም ብለን ቦታ ጥቃቅን ነገር አቅርበን ያጨረበርን ሰውን ምን ኖረውኛል? ኃጢያት አይደለም። ለኛስ ይሄን ኃጢያት እንድንሰራ የሚያደርገው የልጆቿ በርትቶ አለመስራትና ሰርቶ አስራት አለማውጣት ነው። እኛ በልማት ላይ በስራ ላይ ያለን ትኩረት የለሽነት እሱ ያመጣው ጣጣ እኮ ነው። አይ የሚሰራ ብዙ አለ ካልክ ደግሞ ሰርቶ አይከፍልም ድርሻውን የእግዚአብሔር አያወጣም። እርግጠኛው እኛ የምነግራቸው ከአስር አንድ የእግዚአብሔር ነው። ስቴን እናውጣና እንቃወመሽ የሚለምኑትን ለምን እንበል የትኛው ደብር ላይ አምስት ሳንቲም እንዳይለመን መከልከል ይቻላል፣ ግን አውጥተን ነው ሳናዋጣ፣ የሚቀድሰውን ካህን መልሰን በረሃብ እንግዳ፣ ልጆች አሉት። ሙዳየ ምጽዋት እኮ ነው የሚበሉት። አሳዛኝ እኮ ናቸው ካህናቱ። ሙዳየ ምጽዋት ይበላል። ሙዳየ ምጽዋት እኮ የደሃ ነው፣ የደሃ ደመወዝ ነው። ሙዳየ ምጽዋት ማለት ማንኛውም ክርስቲያን ለሌናው ደስ ባለው እያስገባ የሚሄደው ነው። ያችን ሰው ጋር ቆጠራ አድርጎ እዚህ በር ከሚወድቁ ይልቅ በየቤታቸው ሆነው ድርሻቸውን ያደርሳል ማለት እኮ ነው። ያችን ድርሻ ማን ወሰደ? ካህን ደመወዝ አደረጋት።

አከልክሎት አገልግሎት የለም ለሐዋርያው። እኔ አይጸድቅም የምለው እዚህ እንኳን እንዲበላ የተፈቀደለት አይደለም ነው እያልክ እንዲያውም በሐዋርያው ሲል ነገር